የኢትዮጵያ ንግድ ባንክ ሰራተኞች የደንበኞቻቸውን ምስጢር በማውጣት ለሌቦች በመስጠት የሚሰሩትን ወንጀል ልብ ብላችሁ አዳምጡ። ስልክ የላክ ነው፣ ብኩሊት ነንበር ኮድ አለ፣ እድለኛ የሚያደርጉት የዕጣ ቁጥር ኮድ። ኧረ የለም ቴክስት አይገባሉትም፣ ቴክስት ይገባልኛል። በጣም ጥሩ እሱም ነው የምንሉ። በዛ ሊስት መሰረት ዝርዝር፣ በዛ ዝርዝር ውስጥ የእርሱን ስልክ አክቲቭ መሆኑና አለመሆኑን ለማረጋገጥ ነው። ሰልኩትን ቼክ አድርገን ይደውልን የሚሉ እሺ። ተጨማሪ እድለኛ የሆኑበትን የሚስጥር መረጃዎች እንዳለ ማናጀራችን አጠገባችን አሉ። እርሱ ያስረዳሁታል። በደንብ አዳምጧቸው። እሺ፣ እሺ፣ እሺ። መልካም፣ ወደ እነሱ አስተላልፈናል። አመሰግናለሁ። ሄራው ጤና ይስጥልን። አቤት፣ ጤና ይስጥልኝ። ሰላምንም ደም ዋርክ

በባለሙያ በገንዘብ እየተተመነ እየተዘዋወረ ያለው እሺ፣ ካራንቶ ወይ ሞተርሳይክል ወይ ደግሞ በባለሙያ ሲተመለልህ 155 ሺህ ብር ለመጣው አቶ አበረ የተበረከተ 155 ሺህ ብር ሽልማት ልናስረክብህ በዘመን አሰራር በሞባይል ባንክ ተገናኝተን የአንተ ሞባይል ባንኪንግ አክቲቭ ከሆነ ክፍት ከሆነ ማለሽ ሞባይል ባንኪንግ ውስጥ ማለሽ አድርገን አዳርገን ከማናገር አካውንት የተበረከተ 155 ሺህ ብር ሽልማት ትራንዛክሽን ልናስረክብህ የደወልነው። እሺ አመሰግናለሁ። እሺ መቼም ታስረክቡኝ

እነዚህ የተደራጁ ሌቦች በዚህ ልክ ነው የባንኩን ደንበኞች መረጃ የያዙት። ይህ ደግሞ በቀላሉ የሚገኝ ሳይሆን ከሐዲ ከሆኑ የባንኩ ሰራተኞች ጋር በመቆራኘት የሚሰሩት ወንጀል ነው። በዚህ አጋጣሚ ደንበኛው ቀድሞ ነቅቶ ስለነበር ብዙ እርቀት አልሄደም እንጂ እንዳጀማመሩ የባንኩን ኮድ በመጠቀም በሞባይል ባንኪንግ አማካኝነት ከደንበኛው አካውንት ወደ ሌቦቹ ሊያስተላልፉ ነበር። በዚህ መንገድ ስንት ሰዎች ተጭበርብረው እንደሆን ቤቱ ይቁጠረው። ቢያንስ ሌሎች እንዲጠነቀቁ ትምህርት የሚሆን ዘንድ ለሌሎች ሸር አድርጉላቸው።